ሰላም ኦርቶዶክስ ያን ባለ ማተቦች እንደምን አላችሁ? እንደምን አረፈዳችሁ? ዛሬ በሌላ ቪዲዮ ተመልሼ እየመጣቻለሁ የዛሬው ቪዲዮአችን የመጀመሪያው ርዕሰ ጉዳያችን የሚሆነው ብፁዕ አቡነ ያሬድ ከቅዱስ ሲኖዶስ አባልነት መገለላቸውን የሚያመላክት መረጃ አለ። እንዲሁም ደግሞ አንድ ሶሻል ሚዲያ ላይ አንድ ውርውር ሲል የነበረ ግለሰብ ካህን አባት ላይ ያደረገውን ነገር የማሳያችሁ ይሆናል። እንዲሁም ደግሞ ከቅዱስ ሲኖዶስ ጽሕፈት ቤት የወጣው መረጃ አብረን የምንመለከት ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትዘነጉ ወደ እንግዲህ አቡነ ያሬድ እና አስመልክቶ የወጣው መረጃ ከቅዱስ ሲኖዶስ አባልነት የተገለሉበት ምክንያት የሆነው ዋነኛ ተብሎ እየተነገረ ያለው ባርሲሊ የሚገኙ ኦርቶዶክሲያን ባለ ማተቦች ካናት አባቶች ቅዱስ ቤተክርስቲያን፣ ሲቃጠሉ፣ ሲጨፈጨፉ እንዲሁም ደግሞ ካናት አባቶች ሲገደሉ እያዩ ለምን ዝም አሉ በሚልና ያለ ቅዱስ ሲኖዶስ ፍቃድ ደግሞ ከሀገር ውጪ ሰባት በመመላለሳቸው እንዲሁም ደግሞ ቆርበው አቁርበው እንዲሁም ደግሞ ቀድሰው እንደማያውቁ ነው። እንግዲህ በአካባቢው ሰው እየተነገረ የሚገኘው ከቅዱስ ሲኖዶስ ግን ወጣ የተባለው መረጃ ብዙ አቡነ ያሪድ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአርሲ ሀገረ ስብከ ሊቀጳጳስ ከቅዱስ ሲኖዶስ አባልነት መባረራቸው ነው እየተሰማ የነበረው። ይህ ነገር ለምን እንዳስፈለገን ምን እንደተደረገ እንኳን ባናቅምኛው ባንረዳው ውስጥ ያለውን ነገር ባናቅም፣ ነገር ግን ግን ይህ እንደዚህ አይነት ነገሩ አግባብ አለመሆኑን መናገር እፈልጋለሁ። ለዚህም ደግሞ ዋነኛው ምክንያቴ እነኛ የአርሲ ባለ ማህተቦች የእናንተ ልጆች አይደሉም? የቅዱስ ሲኖዶስ ልጆች አይደሉም? የግዴታ የሀገረ ስብከቱ ጳጳስ ዝም አለ ተብሎ እንደዚህ ዝም አለ ተብሎ መባረር ከቅዱስ ሲኖዶስ አባልነት መሰረዝ ያለበት አይመስለኝም። ተባረረ እንኳን ቢባል ተባረሩ እንኳን ቢባል ይህ ክህነታቸው ሊያዝ እንጂ ከቅዱስ ሲኖዶስ አባልነት ተወገዙ ወጡ ማለት እንደተወገዙ ነው። በቃ ማን በሳቸው እጅ መባረክ የለብንም እንደማለት ነው እና ለምን እንደሆነ አናውቅም። ብቻ በእንደዚህ መልኩ ታገደው ከሆነ እግዚአብሔር ነው ምላችሁ። በጣም አሳፋሪ ተግባር ነው። ለዚህም ደግሞ ዋነኛው ምክንያት አድርገ የመነገራችሁ እነኛ አርሲ ባለማዕተቦች ሲጨፈጨፉ ቤተክርስቲያን ሲቃጠል ካህናት አባቶች ሲገደሉ እያዩ ዝም አሉ ተብሎ ከሆነ እንደዚህ አይነት ነገር የወጣው እንደዚህ አይነት መግለጫ መረጃ የወጣው እነኛ የአርሲ ባለማዕተቦች እነኛ ካህናት አባቶች ተገደሉ የተባሉት እነኛ ቅዱስ ቤተክርስቲያን እየተቃጠለ ነው የተባሉት የእናንተ ቤተክርስቲያን አይደሉም? የእናንተ ካህናት አባቶች ወንድሞቻቸው አይደሉም? የእናንተ ልጆች ኦርቶዶክሲያን ባለማዕተቦች አይደሉም? እናንተ ለምን ዝም አላችሁ መረጃው ሳይደርሳችሁ ቀርቶ ወይስ ዝምታ መርጣችሁ እንደሌላ ጊዜያችሁ ዝም ብላችሁ አለባብሳችሁ ለማለፍ? የሀገረ ስብከቱ ሊቀ ጳጳስ ዝም አለ ተብሎ እናንተ ዝም ማለት የለባችሁ። እነሱ እሳቸው ዝም ካሉ፣ አቡነ ያሬድ ዝም ካሉ፣ የሀገረ ስብከቱ ሊቀ ጳጳስ ዝም ካሉ፣ የግድ ደግሞ እናንተ ወጣችሁ መናገር አለባችሁ። ምክንያቱም እነኛ ባለማተቦች የእናንተ ልጆች ናቸው በእሳቸው ቦታ ደግሞ ሊተኩ ያሰቡት በቅድስት ቤተ ክርስቲያን ያለ ቀኖና የተሾሙት እና አቡነ አብርሃም እንደተናገሩት ከሆነ ቅድስት ቤተ ክርስቲያን ያለ ቀኖና እንደሾመች ነው። መታቋቸው ከሆነ አይባላሉ። እሳቸውን ወደዛ ወደ አርሲ ሀገረ ስብከት ለመተካት እየተሰራ ይገኛል። ኦኬ በጣም ደስ ይላል። አገረ ስብከት መቀየሩ ደስ ይላል። ሰባት ሀገረ ስብከት የያዘ ሰውም እንዳለ እናውቃለን። በዚሁ አጋጣሚ መነገር የምንፈልገው ነገር ብፁዕ አቡነ ያሬድም በተመለከተ ግን የወጣው ነገር በጣም አሳዛኝ እና በጣም አሳፋሪ ነው። የግድ የማይሆን ነገር ነው። ስለ እውነት ነው የምነግራችሁ፣ የማይሆን ነገር ነው። ምክንያቱም እሳቸው ዝም አሉ ተብሎ ስንት ሀገረ ስብከት እኮ ኦርቶዶክሲያን ባለማተቦች ተጨፍጭፈዋል አይደል? ክርስቲያኖች አልቀዋል አይደል? ለምንና የዛን ጊዜ የዛ አገረ ስብከቶች ቀሌ ቄሌ ሞለጋ ላይ ስንት ኦርቶዶክሳውያን የተገደሉት የምታውቁት ነገር ነው እናንተ። እሳቸው ዝም አሉ ተብለው አቡነ ሩፋኤል ዝም አሉ ተብለው ተወግዘዋል፣ ከቅዱስ ሲኖዶስ አባልነት ተባርረዋል። የማይሆን ነገር ነው እና እንደው ስለ ቅድስት ድንግል ማርያም ብላችሁ ምንም አይባልም። ብቻ በእንደዚህ አይነት ጉዳይ ላይ የእናንተው ጉዳይ ነው። እኛ ምንም ጣልቃ ያስገባን ግን፣ እንደ አንድ ኦርቶዶክሲያን ባለማተቦች ምዕራብ አርሲ ላይ እየተገደሉ የነበሩት ኦርቶዶክሳን ባለማተቦች እየተቃጠሉ የነበሩት ቤተ ክርስቲያን አብያተ ክርስቲያናቶች እየተገደሉ ያሉት ካህናት አባቶች የናንተው የጳጳሳት ልጆች ናቸው። መባረር የለባቸውም ብዬ እንደ ራሴ አስባለሁ። ወደ ቀጣይኛው መረጃ የሳልፍ ደግሞ ይህ በምስሉ ላይ የምትመለከቱት ግለሰብ የቤተ እምነት መቻቻል እንዳይኖር ከሚያደረጉ ሰዎች አንዱ ግለሰብ ይህ ነው ብዬ አስባለሁ። እንግዲህ በሕግ ይጠይቅልን ተብሎ ሰሞኑ ሶሻል ሚዲያ ላይ ሲነገር ሲተጋባ ነበር። ካህና አባት ላይ ያደረገውን ነገር ጭራሽ ዘለፊታን ያዞ ንቀትን ያዞ ስብከትን ሳይሆን ስብከት በወጡ ቁጥር አውደምረት ላይ በወጡ ቁጥር እንደ አዳራሻቸው ላይ አውደ ምረት ብሎ የሚጠሩት ቦታ ላይ በወጡ ቁጥር እቺን ቤተክርስቲያን ሳይናገሩ አያልፉም። እች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ሳይዘልፏት አያልፉም። ጭራሽ ደግሞ ብሎ ብሎ በአደባባይ ላይ ኢየሱስን ምን ያስደነግጣል ብሎ መዝለፍም እንደው በጣም የሚያሳፍር ነገር ነው፣ እና ይህ ድንቁርናችሁን ያሳየናል። እስኪ ተመልከቱት። ይህ ግለሰብ አቶ ታምራት ሞርካ ይባላል። የቀድሞ የደቡብ ፖሊስ ክልል አባል የነበረ ሲሆን በሙስና ወንጀል በማስቸገሩ ምክንያት ነው ከተቋሙ የተባረረው። አሁን ደግሞ ወንጌል ይሰብካለው በሚል ነገር እንግዲህ ካህናት አባቶችን የቤተ ክርስቲያንና የእምነቱ መቻቻል እንዳይኖር እያደረገ የሚገኝ ግለሰብ ነው። አውደ ምሕረት ቅድስት ቤተ ክርስቲያንን ሳይዘልፏት እንደማያልፉት ሁሉ የመስክ ስርጭት ብለው ደግሞ ቅዱስ ቤተ ክርስቲያንን ካህናት አባቶችን ባገኙት አጋጣሚ ለማዋረድና ለማንቋሸሽ እያደረጉ ያሉት ሴራ ነው። ይህ የምትመለከቱት ነገር አድራሻውም ደግሞ በሲዳማ ክልል ሀዋሳ ከተማ ኮንዶሚኒየም ሳይት አ

አቶ ታመራት ሞርካ ይባላል። የቀድሞ ደቡብ ፖሊስ ክልል ባልደረባ የነበረ ሲሆን ግለሰቡ በሙስና ወንጀል በማስቸገሩ ከዚህ ተቋም ሊባረር ችሏል። በአብሮነትና በመቻቻል እየኖረ ያለ ሕዝብ ለማጋጨት እየተንቀሳቀሰ ይገኛል። ይህ ውንብድና የተፈጸመባቸው አባት የሐዋሳ መካነ ሰማዕት ቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ካህን መምህር ሞገስ ናቸው። ካህኑ ከአገልግሎት ሲመለሱ በካህኑ አካል ላይ በመነካካት ትከሻና እጃቸውን በመነካካት እንዲሁም ደግሞ በመሳለቅ ሲያላግጥ የነበረ ግለሰብ ነው። ቪዲዮ የቪዲዮ እንደተመለከታችሁት ነው ድርጊቱ ሃይማኖታዊ ክብር የሚጎዳና የሰውን ግለሰባዊ ድርጊት የሚጥስ በመሆኑ ተሰምቷል። ይህን መረጃ ያካፈለን የኦርቶዶክሳዊ ወጣት የሚል ፔጅ ነው ማለት ነው። ለሰባዊ ድርጊት መላ ኦርቶዶክሲያን ባለማተቦች እምነት ተከታይ አስቆጥቷል። በጣም ነው የሚያስቆጠው፣ በጣም ነው የሚያስጠላው። የሐዋሳ ከተማ አስተዳደር እርምጃም ደግሞ እንዲወስድበት በጥብቅ እንጠይቃለን ይላል። በዚህ ጉዳይ ላይ እንግዲህ ብዙ መናገር የምፈልገው ነገር የለም። ነገር ግን የቤተ እምነት መቻቻል እንዳይኖሩ ከሚያደርጉ ሰዎች መካከል አንዱ ይህስ ግለሰብ ነው። ከዚህ ቀደም ብዙ ነገሮችን አድርጓል። ሳይትሌ እንደዚህ የስርጭት አምልኮ ምናምን በሚል ነገር ወንጌል እንስበክ ምናምን በሚል ነገር ብዙ ካህናትን እንደ ቪዲዮ ቫይራል ያሉት ቪዲዮችም አሉ። አካውንት ውስጥ ገብታችሁ መመልከት ትችላላችሁ። በጣም አሳፋሪ ተግባርን ያደረገው በጣም የሚያስጠላ ነገር ነው። በዚህም ደግሞ የአዋሳ ከተማ ጥብቅ የሆነ እርምጃ እንዲወስድልን እኛ በአክብሮት እንጠይቃለን። ካህናት አባቶችን መዝለፍ፣ ካህናት አባቶችን እንደዚህ በእንደዚህ አይነት መልኩ መናገርና ማሸማቀቅ፣ እግዚአብሔር ምስክሬ ነው በጣም የማይገባ ነገር ነው። የፕሮቴስታንት እምነት በአጠቃላይ ሲጀምር አውደምረ ላይ ቆሙ ቸርቻቸው ላይ አውደምረ ብለው በሚጠሩበት ቦታ ላይ ለመስበክ እንኳን ሲቆሙ እቺ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሳይዘልፏት ሳይነቅፏት አያልፉም። ኦርቶዶክሲያን ባለማዕተቦችን ሳይተቹ አያልፉም። ጭራሽ ብሎ ብሎ ደግሞ የመስክ ወንጌል በሚል ላይ ደግሞ ካህናት አባቶችን በእንደዚህ መልኩ ማሸማቀቅ፣ እግዚአብሔር ምስክሬ ነው፣ ተገቢ አይደለም። ይህ ግለሰብ ቀጥታ ለህግ እንዲቀርብልን ስንል በአክብሮት እንጠይቃለን። ከዚም በኋላ ደግሞ ብዙ ቪዲዮችን እያለቀቀ ብዙ ነገሮችን እያደረገ ይገኛል። ይህንም ቪዲዮ ከመሃል ላይ ተመልከቱት። እንደተመለከታችሁት ነው። ጭራሽ ብሎ ብሎ ደግሞ እንደዚህ መሬት ሊያስተኝቶ ማስጮ ይህ ባይዘው ፊልም ነው። በጣም የሚያስጠላ በጣም እኔ እንጂ አላቅም። ብቻ ልቦና የሰጣችሁ ለእናንተ እቺን ግለሰብም ደግሞ ተመልክቷት ወዳጆቼ። ኢየሱስ ሃይማኖት አይደለም፣ ኢየሱስ ህይወት አያችኋት አይደል እንደዚህ አይነት ሴት በዝግታ ትኑር ይላል መጽሐፍ ቅዱስ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 11 እስከ 12 ያለው ሴት በነገር ሁሉ እየተዘጋጀች በዝግታ ትማር ሴት ግን በዝግታ ትኑር እንጂ ልታስተምር ወይም ደግሞ በወንድ ላይ ልትሰለጥን አይፈቅድም ይላል አንደኛ ጢሞቴዎስ ምዕራፍ ምዕራፍ 2 ከቁጥር 11 እስከ 12 ያለው እንደዚህ ይላል ወንጌል ወንጌል ብላችሁ የምትሰብኩት በየቦታው ላይ እየወጣችሁ የምትጮት ወንጌሉ መጽሐፍ ቅዱስን ሳታነቡ ነው የመጽሐፍ ቅዱስ እናነባለን። መጽሐፍ ቅዱስ እንኩኛ በጣም ነው። ይበላ ነው ይጠጣ ነው ምን ግን መጽሐፍ ቅዱስን ሳታከብር የመጽሐፍ ቅዱስን ጥቅስ መጽሐፍ ቅዱስ ላይ የተጻፈውን ነገር ሳታዩ ሳታነቡ ወታችሁ የእግዚአብሔርን ቃል እያቃለላችሁ ትገኛላችሁ። በዚህም ጉዳይ ላይ ደግሞ አርፋችሁ ብትቀመጡ እንደ የኢየሱስ ክርስቶስ ወንጌልን የተናገርኩት አንደ በት ያለው በሙሉ፣ በዚህም ደግሞ ምላሻችሁ አንደ በት ያለው በሙሉ እግዚአብሔርን ያመስግል የሚል ነገር አላችሁ። ግን ደግሞ የመጽሐፍ ቅዱስን በማቃለል ወይም ደግሞ የመጽሐፍ ቅዱስን ጥቅስ በመጣስ ባይሆን መልካም ነው። ሴት በነገሩ ሁሉ ልድገምላችሁ፣ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 11 እንደዚህ ላይ ሴት በነገሩ ሁሉ እየተገዛች በዝግታ አትማር። ሴት ግን በዝግታ አትኑር እንጂ ልታስተምር ወይም ደግሞ በወንድ ላይ ልትሰለጥን አይፈቅድም ይላል። ካወቃችሁ ይህን የመጽሐፍ ቅዱስ ጥቅስ ገብታችሁ አንብቡና ተስተካከሉበት። እንደዚህ አይነት ጭንቅላት ይዛችሁ፣ እንደዚህ አይነት ድንቁርና ይዛችሁ እየወጣችሁ ባትሰብኩኝ በየመንገዱ ኢየሱስን ተቀበሉ ባትሉ መልካም ነው። ማህተብ አንገታችን ላይ አንጠልጥለን እንዴት ኢየሱስ ይላሉ? እንዴት ኢየሱስ የለውም ብላችሁ ታስባላችሁ? እንደው ለእናንተም እንደው ለእናንተም ልቦና ይስጣችሁና ካላችሁበት ድቅድቅ ጨለማ ወደሚደነቀው ብርሃን እንድትመጡ ስንል በሉል እግዚአብሔር ስም ጥሪያችን እናስተላልፋለን። እች ቤተ ክርስቲያን ለሚያምናትም ለማያምናትም ነውና ጸሎት የምታደርገው። እባካችሁን ካላችሁበት ድቅድቅ ጨለማ ወደሚደነቀው ብርሃን እንድትመጡ ስንል በሉል እግዚአብሔር ስም እንጠይቃለን። እናቱ አትለየንም። እና ማምላክ ወላዲተ አምላክ እንደው እሷን የምታከብሩበት እሷን የምትወዱበት ጣዕሟንና ፍቅሯን የምትረዱበት ስማችሁ ተቀይሮ ሬሳ ሳትባሉ በፊት የዚችን እናት ጣም ፍቅር ብትረዱ ብታውቁ ባዮች። ወደ ቀጣይኛው መረጃ ስናልፍ ደግሞ ቅዱስ ሲኖዶስ ጽሕፈት ቤት ትናንትና ማታ የሰጠው መግለጫ አለ። ሙሉን ማንበብ ትችላላችሁ። ነገር ግን ደግሞ የወጣው መረጃ በጣም ከሚያሳፍረው ነገር አንዱ ይህ በቀይ መስመር ላይ የምትመለከቱት ነው። ከዚህም ጋር በተያዘ ይላል ከዚህም ጋር በተያያዘ ቅድስት ቤተክርስቲያንን የተመለከተ ማንኛቸውም ዜኖች፣ እለታዊ፣ ወቅታዊ መረጃዎች ቤተክርስቲያን ባሏት ይፋዊ መገናኛ ብዙሃን ማህበራዊ ድረቅ ብቻ እንዲከታተሉ እንጠይቃለን የሚለው እንግዲህ ቀድማችሁ አትናገሩ ያለውን ነገር ትደብቃላችሁ ሁሉን ነገር የውጥስ የተባለው የመገናኛ ብዙሃን እንግዲህ ነገሮችን ቀስ ብሎ ነው የሚያወጡ፣ ካለፈ ምናምን በኋላ በትኩሱ አያወጣም። ለዚህ ነው እኛ ወተን ሶሻል ሚዲያ ላይ ወዲያው ነው የምንናገረው። ለዚህ ነው የባለ ማህተቦችን ጭወት እኩል ለማስተጋባት የምንጥረው። ብፁህ አባታችን አቡነ አብርሃም ነገሩ ሁሉ ፍትህ አያገኝም አያግኝ ከመመኑ ጋር እኩል የሚጮሁ አባት ናቸው። እሳቸው አቡነ ጴጥሮስ፣ አቡነ ኤርሚያስ፣ አቡነ ናትናኤል፣ ሌሎች አባትና አቡነ ይስሐቅ እኩል የሚጮሙ ናቸው። እግዚአብሔር ምስክሬ ነው። ማምላኩ ላይ አምላክ በምታጠው ማለት ነው። ይህን ነገር ስታወጡ ይህን መግለጫ ስታወጡ ግን ካፈርንባቸው ነገር አንዱ ይህ በቀይ መስመር ያሰመርነው ነገር ነው። በጣም ያሳፍራል። በዚህ ብቻ ተከታተሉ። እውነተኛውን መረጃ እኳ አተወጡልንም። ኦርቶዶክሲያን ባለማተቦች እ አርሲ ላይ ሲገደዱ ከሶስት ቀን ከሶስት ሳምንት ምናምን በኋላ ነው የምታወጡት። ያንን ተዉት። ከዚህ ቀደም የነበረውን ነገር የማምላክ የወላዲት አምላክ ምስል ሲቀደር ዝም ጭጭ ካላችሁ በኋላ የአንድ የጳጳስ ግለሰብ ግለሰባዊ ማንነታቸው ሲነካባቸው ብቻ ቶሎ ተወረውራችሁ በእኩለ ሌሊት መግለጫ ሰጣችሁ። ከዛም ባለፈ ደግሞ የአንና አስታካችሁ ወዲያውኑ ስለማምላክ አምላክ ስለወላዲት አምላክ ስለተቀደደው ምስል አላወጣችሁ፣ መረጃ ግን በዛ በኩል ላይ ትንሽም ቢሆን ፍንጭ ነገር ሰጣችሁና አለፋችሁ። ለዚህ ምክንያት ደግሞ አቡነ ዲዮስቆሮስ ተሰደቡ፣ ስማቸው ጠፋ በሚል ነገር ነው ወጣችሁ። ከማምላክ ወላዲት አምላክ ክብር የእሳቸው የጳጳሱ የአንድ ጳጳስ የግለሰባዊ ማንነት ስለተነካ ቀድማችሁ ተናገራችሁ። በዚህ ጉዳይ ላይ ምንም መናገር የምፈልገው ነገር ብዙ መናገር የምፈልገው ነገር የለም። ነገር ግን በጣም የሚያሳፍር ነገር ነው። ሲኖዶስ ሲኖዶስ ብቻ ስም ብቻ ሆኖ እየቀረብን ይገኛል። በአሁን ሳ ላይ ስም ብቻ እግዚአብሔር ነው ምላችሁ እኔ ደና እንጃ ኔ አለቅ ይህን መግለጫ ስታወጡ፣ ሌሎችን መግለጫዎችን ስታወጡ ባለማህተቦችም ደግሞ በህግ እንደምታስጠይቁ ተናገራቸዋል። ከዚህ ቀደም የሚወጣው መረጃ አሁን የጥቅምት ረፍካናትን አስመልክቶ ምላተ ጉባኤውን አስመልክቶ ብዙ ነገሮች እንደሚከናወሉ እናስባለን ብዙ ብዙ ቦታዎችም ደግሞ እንደ ጳጳሳት ስለሚመረጡ ብዙ ነገሮች እንደሚደረግ እናምናለን ለዚህም ደግሞ እኛ መልስ አንሰጥም ምክንያቱም ከጀርባ ያሉ ቤተሰቦቻችን ስለሚጨነቁብን ወጥተን መናገር እየፈለግን ዝምታን ግን እንመርጣለን ለዚህ ምክንያታችን ከጀርባችን ለሚገኙ ቤተሰቦቻችን ስንል ብቻ ነው ብዙ መናገር የማንፈልጋቸው ነገሮች አሉ። ወደዚህ ሶሻል ሚዲያ ላለማውጣት ማውጣት የምፈልጋቸው ነገሮች አሉ። ሰሞኑን አጫጭር ቪዲዮ ነው የምሰራላችሁ። ይህን አስመልክቶ ግን እነኚህ መረጃዎች ሲወጡ ምን በሚል መልኩ እንደሆነ ባናቅም ባንረዳችሁም እንደው የምመኑን ጩኸት እኩል ከኛ ጋር ብትጮሁ የምመኑን ጩኸት ወዲያውኑ ብታስተጋቡ እንደና አቡነ አብርሃም ብትሆኑልን ባዮችን እቺ ቅዱስ ቤተክርስቲያን፣ ከዛሬ ሦስት ዓመት በፊት እግዚአብሔር ብዙ ፈተና አጋጥሟታል። በጣም ብዙ ፈተና፣ በጣም የምታውቁት ነገር ነው። ቤተክርስቲያን በዘመኑ የማታውቀው ነገር እንደተከናወነባት ታውቃላችሁ። ያም ደግሞ የሆነው ለቅዱስ ሲኖዶስ ወንበር ሲባል ብቻ ነው። ለቅዱስ ሲኖዶስ ወንበር ሲባል ስልጣናቸው ስለተነካ ብቻ ነው። ጥቁር መልበሴ ነኝ። በዛ ሰዓት በጣም ነው የሚቆጨኝ። ሌላ ፖለቲካ ምናምን ነገር ውስጥ መግባት አልፈልግም። ሲቀጥል ግን በዚህ መግለጫ ላይ አንድ መናገር የምፈልገው ነገር ቢኖር በእንደዚያንም መግለጫ እኛ ልታታሉን አትችሉ ማለት እፈልጋለሁ። ልታታሉን አትችሉም ስል ደግሞ ለዚህም ደግሞ ማለት የምፈልገው ነገር ብዙ መረጆች እኛ ጋር አሉ። በጣም ብዙ መረጆች እኛ እጅ ላይ አሉ ይገኛሉ። እንደነ ማህበረ ቅዱሳን ያሉ ቲቪዎች ከዚህ ቀደም ብዙ ነገር እንዳጋጠማቸው እውነትን ስለሚናገሩ፣ ውሸትን ስለሚያጋልጡ፣ እውነትን ደግሞ ስለሚገልጡ ብዙ ነገር እንዳጋጠማቸው እናውቃለን። ኢኦትሲ የተባለው የመገናኛ ብዙሃን ስርጭት ድርጅት ደግሞ ነገሮች ካለፉ በኋላ ነው የሚያወጣው። የመመኑ ጮት እኩል አይጮህም፣ ከመመኑ ጋር እኩል አይጮህም። እግዚአብሔር ምስክሬ ነው፣ እኩል አይጮህም። ይሄ ማንም የሚያውቀው ነገር ነው። እና ብትችሉ ብትችሉ በዚህ ጉዳይ ላይ እኩል ከመመኑ ጋር ብትጮሁ ባዮችን ቤተክርስቲያን ስትቃጠል ተቃጠለች ብላችሁ ወዲያው መረጃው ሳይደርሳችሁ አይቀርም። መረጃው ወዲያው ነው የሚደርሳችሁ እና አምናለን ይህ ይሄ ደግሞ እንደሚደርሳችሁ ወዲያው እንደሚደርሳችሁ። ምክንያቱም እዛ ውስጥ የሚገኙት ካህናት አባቶች ግንኙነት አላቸው ከእናንተ ጋር ካህን አባት እንደመሆናቸው መጠን ከእናንተ ጋር የሚገናኙበት ትልቅ ብዙ ሰፊ የሆነ ምክንያት ይኖራቸዋል። መረጃ ሳይደርሳቸው አይቀርም፣ ይደርሳችኋል። ቤተክርስቲያን በሚቃጠል ጊዜ ኦርቶዶክሲያን ባለማህተቦች በሚገደሉ ጊዜ እናንተ በርትታችሁ መረጃውን ብታወጡልን ባዮችንም፣ ይህም መግለጫ ግን እኔ በበኩል ያልቀበለውም። ሁላችሁም ኦርቶዶክሲያን ባለማህተቦች በርቱልን ማለት እፈልጋለሁ። ቪዲዮዋችንን በዚሁ እናጠቃልላለን። ቀጣይ በሌላ ቪዲዮ እስከምንመለስ ድረስ ቸር ቆዩ። ይህን አካውንት ሼር፣ ሰብስክራይብ፣ ላይክ ማድረጋችሁንም እንዳትረሱ። ይህንን ቪዲዮ አብዝታችሁ ላይክ ማድረጋችሁ ቁጥር ለብዙ ምእመናን፣ ለብዙ ኦርቶዶክሳን ይደርስልኛል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እወዳችኋለሁ። ቸር ሰንብቱ።